ያደረጉት የባርቃ ነው፣ የድንጋይ ከሰል ነው። ሁለተኛው እንዲህ የስንታየው ከፍተኛ ክሬቸር ነው። ሁለቱ ምርት መስጠት ጀምረዋል። መሰረታዊ ችግር የገጠመን ሮያሊቲው፣ የድንጋይ ከሰሉ 9 የክሬቸሩ 3 ለክልል ነበር የሚገባው። ይህንንም ባደረግነው ትግል ወደ ወረዳችን እንዲገባ ፓርቲያችን ጥያቄያችንን መልሶ በአዋጅ በደንብና በመመሪያ ታቅፏል። እርግጠኛ ነኝ በዚህ ዓመት ወረዳ ላይ ከማዕድን ከሁለቱ ከፍተኛ የሆነ የተሻለ ገቢ እናገኛለን ብለን እናስባለን ማለት ነው። ይህንን መሰረት አድርጎ የኩታ በርሃሮዬ ባርቃና መንገዲ ከመሰራቱ ጋር ተያይዞ እውነት ለመናገር ለ0 12 ለባርቃና ህዝብ ለየት ያለ እድል መጥቷል። አሁን የመጣለት እድል ምንድን ነው? መብራት ነው። መብራቱ በከፍተኛ ሶላር ከ90 ሚሊዮን እስከ 190 ሚሊዮን የሚያወጣ 300 አባወራዎችን የሚያስጠቅም ስቶቭ ምጣድና አነስተኛ ጣውላዎችን የሚያስጠቅም ሶላር መጥቶለታል። የክልል ባለሙያተኞች ከወረዳችን ውሃ ለማጽፈት ቤት ጋር ሂደው አጥንተዋል። ስለዚህ የባርቃና ሕዝብ የመብራት ተጠቃሚ ይሆናል ማለት ነው። የዲዛይን ስራ ነው የቀረው እሱ እሱ ይጠናቀቃል ማለት ነው። ከመብራት ጋር ሳልወጣ እዚሁ የፌዴራል መንግስት ለአራት ቀበሌዎች መብራት ፈቅዶልናል። 05 09 022ና 014 ተፈቅዶልናል። የ05 ኦል ኢን ኦል ዲዛይን ተደርጎ ተጠናቋል። የፖል ማምረቻ ቦታ ሰጥተናቸዋል። በዘንድሮ ዓመት እዚህ ጋር ይገባል ብለን እናስባለን። ሶስቱ ቀበሌዎች ግን የቀበሌ ማዕከላት ስላላከተሙ ከተቻለ በዲፕሎማሲ ለማስገባት እንሞክራለን። ካልተቻለ ግን ቀበሌ ማዕከላት ወዲህ ያከተሙበት ወዲህ ነ 021 ሽፍት ልናደረግ እንችላለን ማለት ነው። ከዚሁ ከመሰረተ ልማት ሳልወጣ ቴሌኮሚኒኬሽን ነው። በቴሌኮሚኒኬሽን ወረዳችን በጣም የተጎዳ ነው። እውነት ለመናገር በጣም ኤሪያታ ችግር አለ። ተራራው ወጣ ገባ ከመሆኑ የተነሳ በጣም ከፍተኛ ችግር አለ እና እዚህ አካባቢ ላይ እውነን፣ ለመናገር የክልል ምክር ቤት የፌዴራል ተወካያችን አቶ ጀማል አበጋዝ እስከ ፌዴራል ድረስ በጣም ትግል በማድረግ ለወረዳያችን አምስት የቴሌ ታወር ተፈቅዶልናል። አሁን በዚህ ዓመት የኩታበር ወረዳ የኔትወርክ ችግር ሙሉ በሙሉ ይፈታል ብለን እናስባለን እንደ ፓርቲ። እነዚህ የተፈቀደላቸው ታወሮች አንዱ ቁንዲ ነው፣ ያው አገልግሎት መስጠት ጀምሯል። ሌሎቹ አንዱ 011 ቀበሌ ጉባ ተራራ ላይ ነው። ሁለተኛው 02 ቀበሌ አራዲዮ ተራራ ላይ ነው። ሶስተኛው 020 ቀበሌ ዲያላ ተራራ ላይ ነው። አራተኛው 018 ቀበሌ ሙቃዲያ ተራራ ላይ ነው። እነዚህን አሁን በያዝነው በታህሳስ ወር የፌዴራል የቴሌ ባለሙያተኞች 13 በ1369 ካሬ ሜትር ቦታ ስለሚያስፈልጋቸው ከሶስተኛ ወገን ነፃ አድርጉ በሚል ዲዛይን ሁሉ አጠናቀው ጨርሰዋል። ቃል እንዲገቡልን የሚፈጸም ከሆነ ከየካቲት እስከ መጋቢት እነዚህ አምስቱም ቴሌ ታወሮች ተሰርተው ይመረቃሉ። ይሄ ተሰርቶ ከተመረቀ የወረዳችን የኔትወርክ ችግር ዘላቂ በሆነ መልኩ ይፈታል ማለት ነው። ስለዚህ የኛ የወረዳ አመራራችን አሁን ታርጌት አድርገን እየሰራን ያለነው በብዙ የጸጥታ ችግር ውስጥ በፈተና ውስጥ ብንሆንም አመራሩ፣ ህዝቡ፣ የሃይማኖት አባት፣ የሀገር ሽማግሌ በመተባበር በመተጋገዝ አንጻራዊ ሰላም ይዘን እየሞትንም እየቆሰልንም እኛ ላይ የሚደርስብን ችግር ከህዝባችን በታች ነው ብለን ማህበረሰባችን ከልብ ሊነሳ ይገባል ማለት ነው። ተቋራጭ ሰጥተናል። የካርታ፣ ሌሎች ሌሎች ነገሮች ስላጠናቀቅን ማለት ነው። ይህን እንሰራለን ስንል እጃችን ላይ እየያዝነው በጀት የለም። በጀታችን ህዝባችን፣ በጀታችን የመንግስት ሰራተኛችን፣ በጀታችን የሃይማኖት አባት፣ የሀገር ሽማግሌና መላ ህዝቡ ነው። ስለዚህ የገቢ አፈጻጸማችን ከፍ በማድረግ የሰበሰብነውን የገቢ አፈጻጸም ወደዚህ ቦታ ላይ በማድረግ የሚታይ ስራ እሱን ጨምረን ሌሎች ግንባታዎችንም እንሰራለን ብለን እናመሰግናለን። አቅዴን እየሰራን ነው ያለነው። እንግዲህ ከብዙ በጥቂቱ ይሄን ያህል ካልኩኝ ለእነዚህ ልማቶች ሁላችንም በቀናነት በጥሩ አመለካከት ልማታዊ አስተሳሰብ በመኖር በጀት በማፈላለግ ጭምር ኢኮኖሚ በማመንጨት ቅም ጭምር ሁሉም አካል ነካልም ጭምር እየገቡ ነው። ተፋሰስ ላይ ወጥቶ ህዝቡ ሞቢላይዝ በማድረግ መስራት ይጠይቃል። እኒህን ርብር ማድረግ ይጠይቃል ማለት ነው። አዳዲስ ፕሮጀክቶች እነዚህን ስንሰራ ከህዝቡ አኳያ ደግሞ አሁን በተለይ በተለይ የወረዳው ምክር ቤት ስም እጅግ በጣም አመሰግናለሁ። የወረዳችንም ኮሚኒኬሽን በየዕለቱ የሚሰሩ ልማቶችን እየዘገበ የህዝብ ግንኙነት ስራ እንዲሰራ በማድረጉ የኮሚኒኬሽን ባለሙያተኞችን ጽፈት ቤቱን የጽህፈት ቤቱን ኃላፊ በኩታበር ወረዳ ህዝብ እጅግ በጣም አመሰግናለሁ ታንኪዩ።